ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ከኔ ጋር እግዚአብሔር ይመስገን። ዛሬም እንግዲህ በሩታ እየ መጥቻለሁ። ሩታ አዲስ ፍቅረኛ ይዛ በቅ ብላለች ማለት ነው። አብረሽን እንግዲህ ትተዋለች ማለት ነው። ጉድ ጉድ፣ ዘንድሮ ጉድ ሳይሰማ ድራማ እየሰሩብን ነው እንደ እነዚህ ሰዎች ምን ጊዜ እርጉዝ ነኝ ስትይል ነበር እንዴ? እንዴ ኖስታል ግዝናሽ የሚቀበልሽ በአሁኑ ጊዜ በአሁኑ ጊዜ እርጉዝ ሁነሽ እንኳን እርጉዝ ሁነሽ ጤና ሌጣም ሁነሽ እንትን አይልሽም። ግን ድራማቸውን እየቀጠላችሁ ነው ልክ እንደባለፈው ማለት ነው እንደ ይሳቅ እና በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው። ሩታ እንግዲህ አብርሽን ካለነገር አደለም አይደለም። የምታስደበድቢያቸው የምታስቀጠቀጫቸው ይሄንን ይዘሽ ነው ማለት ነው። የዘንድሮ ድራማ ደግሞ አላልቃለብን እኮ ሁላቸው። እንግዲህ ፏበልጭ እያለች ነው ማለት ነው። ልኩዝነኛል ሹ እየቀረሽብን ነው ማለት ነው። ቀልድ እኮ እኛ ለራስሽም ክብል ይኑልሽ። አንቺ ልኩዝተዎች እንደዚህ መንቀልቀል በአብሎሽ ነው ደግሞ ብቅ ብለሽ የመጣሽው ማለት ነው። እንደዚህ መሆን የለብሽም ማለት ነው። መረጋጋት አለብሽ። ትዳል ነው ብለሽ በአንድ ወር ውስጥ ሁለት ባል ማግባት ይቻላል እንዴ? ሁለት ሁለት ትዳር መመስረት ይቻላል እንዴ? በዛ ላይ ተጋብተናል ብላችኋል፣ ቀለበት አድርጋችኋል፣ ምና ብላችኋል። በዛ ላይ እኮ እንደዚህ እንትን ብለሽ ስትመጪ ለራሰሽም ጥሩ አይደለም። የሆነ በቃ እሱ አብርሽን አናድዳለሁ ምናምን ብለሽ የመጣሽው ነገር ይሆናል እንጂ እኔ እውነት እውነት አይመስለኝም። እንደባለፈው ነው ደግሞ ደስ ብሎሻል። እንኳን ደስ ያለሽ ብለናል ማለት የሆነ ሴት ልጅ እንዲህ ፈሳ ስትል ነው እንጂ ስታለቅስ ጥሏል። አይደለም አንቺ ያስቀመሽውን አስቀምጠሽ ነው አብሬሽን። አይንህን አለ ይህ ያልሽው ማለት ነው። አይንህን አለ ይህ ያልሽው በጣም በሚገርም ሁኔታ ሩታ ብቻ አደለችም። ሀይሚም ብሉኬን አይንህን አለዩ ብላለች ማለት ነው። ተመካክለው ነው መሰለኝ እየተፋቱ ያሉት ማለት ነው። እየተፋቱ ነው ማለት ነው። ምንድን ነው የሚባለው? ቀለበት አልጋለች። እንዲህ ሀይሚ ሀይሚም ልደቷ ሲከበር ብሩኬ ሲመጣ አልፈልግም ብላ ጥላው ገፈታትላው ነው የወጣችው። እና ሩታም እንደዛ ነው ያደረገችው። ድራማ እየሰላችሁብን ነው ባካችሁ። ድሎም እውነተኛ ፍቅር አይደለም ለነገሩ እውነተኛ ትዳል እና እውነተኛ ፍቅር ቢሆን ኑሮ ባንዴ የሚፈርስ አይደለም። ይሄ የውሸት የቃቃ ጨዋታ ትዳል እና የውሸት የቃቃ ጨዋታ ድራማ እየሰራችሁ ነው፣ እንጂ እውነተኛ ፍቅር እውነተኛ የትዳል እንትን ቢኖራችሁ ኑሮ በዚህ በአሉባል ተወሬ ትዳል ሽን ልታፈልሽ አትችም። ድሮም እውነት የሆነ ፍቅር የላችሁም ማለት ነው። እኔ በዚህ ነው እማም ነው እውነተኛ ፍቅር ታጋሽና ሁሉን ነገር አሳላፊ ነው። እንኳን ይቅልታ እየተባለ ና ይቅልታን ባይባል ብዙ እህቶቻችን ብዙ ብዙ ነገር እየቻሉ ነው ትዳራቸውን አቁመው ለብዙ ነገር ለብዙ ደረጃ የደረሱት ማለት ነው። እውነተኛ ፍቅር አይደለም መጀመሪያው ሲመሰረት ሲመሰለት ማለት ነው። ያው በቃ ውኝ ውኝ ውኝ ብላችሁ ደብቁኝ ደብቁኝ አላችሁ። እንግዲህ ያው አዲስ ፍቅረኛ ደግሞ ይዘች መተሻል ያጥናልሽ ብለናል። ያጥናልሽ ብልሽ አብርሽ አብርሽ፣ እንግዲህ ያው አይ አብርሽ አሳዘንከኝ። አይ ይሄ ሌን ጨጭ መቼም ተንጠልጥሎ ወደ ታችሉ ይሆናል። ምን ይደረግ እንግዲህ። አይ መሸከፍ ያስጡት እና ነጢ፣ ጠንከር ጠንከር በይ ሴት ልጅ። ይሄን እንግዲህ ከነጢ ጋር ልጅ ይሄን አሳድግ ማለት ነው። ይሄኛው አባት አግኝቷል ማለት ነው። ይሄኛው አባት አግኝቷል። እኔ ሩታ እልጉዝ አይደለችም፣ በእርግጠኝነት ነው እምላችሁ ውሸት ነው። እልጉዝ አይደለችም። ሩታ እልጉዝ ብትሆን ኑሮ እንደዚህ እንደዚህ አትሆንም ነበረ ብዙ እኔ ባልሞክረውም ብዙ ልጆች ብዙ እህቶቼ ምናምን እንትን ሲሉ አያለው፣ ብዙ ሰዎች አያለው። እንደዚህ አያደርግም ማለት በጣም ያደክማል። በጣም እንትል ይላል። እሷ እኮ በቃ ቅልቅል ነው ያለጋት ቅልቅል የሚያንቀለቀለል ግዝናለ እንዲ እናንተ እስኪ ቆይ ነገሩ እስቲ የምታውቀው ነገሩ የሚያንቀጫቀጭ እንደዚህ ቅጭቅጭቅጭቅጭቅጭቅጭቅጭቅጭ ከሌላ ወንድ ከሌላ ወንድ የሚያዘለሉ ልግዝና አለ። እንዲህ እስቲ ንገሩ። ተቃይሎባን ነው መሰለኛ አላውቅም። ለማንኛውም አብርሽ ድኳንህን ጥለህ አልቅስ ማለት ነው። አልቅሳይ ማን ያስተዛዝን ይሆን? ጓደኛህም ተደብድቧል፣ አስደብድበዋለች። ሩታ እጅግሩን ግሩን አሰባብረው ነው ቁጭ ያደረገችው አቤል የሚሉትን ልጅ ማለት ነው። ለእሷ ብሎ በተከላከረ ለእሷ ብሎ እሷ ጋር ቅድቅድ ስላለ አስደብድበዋለች ማለት ነው። ሩታ ግን ጥሩ ነገር እየሰራሽ አይደለም፣ በአሁኑ ጊዜ ማለት ነው በአሁኑ ታይምሽ ማለት ምንም ቢሆን አመት ተምናምን አብራችሁ ተቀምጣችኋል። ትዳር ይዘናል ብላችኋል። የውሸትም ይሁን የእውነትም አንድ ቀን እንኳን አብሎ እንጀራ የበላውን ሰው ክብር ለትንሽ ጊዜ ክብር ሊኖር ይችላል ማለት ነው። እኔ ግን አንዳንዴ ሳስበው በጣም የኢትዮጵያ ዩትዩበሮች ማለት ነው። ታወቅነ ታወቅነ፣ ይሄ ዶላር አሰከራችሁ መሰለን። ብዳረጋችሁ ምን አለበት የእኛን ገብታችሁ ሸል ላይ ከብታረጉልን፣ እስቲ እንደው እነሱም ብቻ እንትል ባትሉ፣ እኛንም እስቲ ግቡና ሸል ላይ ካልጉልንና። ያሳብደን ይሄ ዶላር እንዲ። እውነቴን እኮ ነው የምላቸው። አሳበዳቸው እኮ፣ አንቀለቀላቸው በቃ፣ የሚያረጋቸውን አሳጣቸው። አንዷ የአንዱን ስል አጋዘን ስል ትሰራለች። አንዷ አልፈልግህም ትላለች። አንዷ እንደዚህ ትላለች። እኛ አንዷ ሞትኩልህ ትላለች። እኛ ምን እናድርግ እንግዲህ እኛ ደግሞ መቼም የምናየው ስናጣ፣ ያው በዛም ብከዱ በዛም ብከዱ ችግር ስለሆነ የእነሱ ነው ነው ተከታትለን የምናየው ማለት ምን እናድርግ ብላቸው ነው። ያው እረፍት ስናገኝ መዞሪያ መዞሪያ ስናጣ ወደ እነሱ ነው የምንመጣው እና በጣም የሚገርመው ነገር ሩታየ ግን ብትረጋጊ ትንሽ ትግስት ቢኖርሽ ጥሩ ነው ብዬ ነው የማስበው። እልጉዝነ የታልሽ ደግሞ እንደዚህ የሰው ልጅ ይዞ እንደዚህ መንቀላቀል እንደዚህ መንቀልቀል እንደዚህ ማበድ እንደዚህ እንትን ማለት አበባን መሰጣጣት ምናምን እኔ እውነት አይመስለኝም። እንደዚህ አይነት ነገር ማለት እዛ ጋር እንዴ አብያ ላይ ይህም እንዲ አበባውን ቀንጥሰ ስሰጣት እንዴ አብይ እኮ አበባ ዘንባባ የነካ ሰው ዘንባባ የገጨ ሰው ሶስት መቶ ሺህ ብል ይከፍላል። እውነቴን ነው የምላችሁ። ይሄ ደግሞ አበባ የቆለጠ ሰው ደግሞ መቶ ሺህ ይከፍላል ተብሏል። ስለዚህ አንተ አብይ ላይህም፣ እንዴ እዛ ጋ አበባውን ቀንጥሰ ስሰጣት አብይ አህመድ እንግዲ ይችን ውሳኔን አስተላልፍ ማለት ነው። ዛሬ አበባ ቀንጥሶ የሰጠብህ ሚዲያ የሚዲያ ሰው ነው፣ እኔም አውቀዋለሁ። ግን ይህንን ልጅ የት ምን ቻናል እንዳለው ቆ ቻናሉን ገብቻ ይዋለሁ እንጂ ቻናል አለ፣ የሚዲያ ሰው ነው እሱ። አውቀዋለሁ፣ አውቀዋለሁ፣ የሚዲያ ሰው ነው። ስለዚህ ለአብይ አህመድ አስተላልፉልኝ። አበባ ተቀንጥሷል፣ አበባ ተቀንጥሷል፣ እንዲህ አበባ ተቀንጥሷል፣ እንዲህ የአብይ አህመድን ደሞ ነገ እኮ ዘንባባ ገንድስልኝ ብትል ዘንባባ ልትገነድስ ነው ማለት ነው። ዘንባባ ተገነደስክ ግን ያው እውነቴን ነው የምላቸው። ዘንባባ የገነደሰ ሰው ተቀጥቶ አይቸዋለሁ። አረ መኪናዋን አላነሳም ብሎ እዛው አስቀምጧታል ማለት ነው። መኪናዋን ሽጠፉ ውሰድ ብሎ ሶስት መቶ ሺህ ተቀጥቶ ማለት ነው። አሁንም አበባ ገንድሶ ሶ ሰጥቷል ለሩታ። ወይ ሩታ ትከፍላለች ወይ እሱ ይከፍላል መቶ ሺ ብር ማለት ነው። እኔ አያገባኝም። እኔ ብቻ ላቢ ያስተላልፉልኝ ያልኩት አብይ እኮ እናቴ አትክልቶቹን የሚነካ ሰው አንድ አበባ ተምትቀነጥሶ አስር ሰው ብገሉ ይሻለዋል። እውነቴ ነው የምላቸው እሱ ደም እንጂ አበባ እንዲቀነጥስለት አይወድም። ስለዚህ አበባውን አቀንጥሱበት እናቴ። በድግምት የመጣ አበባ እናንተንም እንዳይቀነጥሳችሁ ማለት ነው። አሁን ቢያይህ ኑሎ ያችን አበባ ቀንጥሰህ ቢያይህ ኑሎ እዛ ወይ ወደ ቂሌንጦ ወይም ወደ እንትን ተገባ ነበር ማለት ነው። ወደ የምን ነበረ ወደ ሸዋሮቢት መሰለኝ፣ በረሃ አበባ እንዳትነካ ማለት ነው። አበባ እንዳታይ። በዛ ቅሊንጦም አበባ የለም። ሸዋሮቢት እንኳን አለ። ሸዋሮቢት አለ አለ። አትክልት ምናምን አለ። ሽንኩርት ምናምን እነዚህ ተክራሉ። አበባም ምናምን አይጠፋም። ቅሊንጦ ግን ምንም የለበትም። ስለዚህ ወደዛ እንዳይልክህ ብዬ አስቤ ነው። ለሩታ ብላህ የአብይን አበባ ቀንጥሰ ሰተህ እንጂ ይሄ ግስታ አደለም። እዛ ጋ ቀንጥሳ ነው የሰጣት። ያስታውቃል እኮ የግዥ የግዢ አበባ እና የእንትል፣ እዛ ጋ አበባ ቀንጥሶ እኔም እንትል ጋር ቀነጥስ ነበረ። የት መሰላችሁ? አበባ በጣም ወድ ነበር በፊት እና አላልት ሆስፒታል የሚባል ነበረ እና አላልት ሆስፒታል አሁንም አለ